የሆነ ሴትዮ ፎቶ እየተፖሰተ ነው። አንቺ በዚህ በአፋልጉኝ ስላለች ጠይቄሽ ምንም አላቅም። አቦ ሰው አረንጓዴ ልብስ የለበሰች ሴትዮ አለች የቤት ናትናት ያሉኝ፣ እሷ ሴትዮ እንድትመጣልኝ እፈልጋለሁ። ፎቶ ላክልኝና ቪዲዮ ሰርቼ ለቀኛ ሰው ነኝ። በጣም ለኛ አሁን የሆነ ባ የሚመጣው ሰዎች ባደረጉን ነገር ለብት ቪዲዮ ትክፈት ጥያቄ ነው የጠይቃታለሁ እንድትመልስልኝ እፈልጋለሁ። ገባ ቲክቶክ ላይ አታውቃ። እኔ እኮ እንደዚህ ልክስክስ እኮ አይደለሁም። እኔ እኮ እንደማንም እንኳን በውሸት አይደለም በእውነት የምሸበር ሰው እኮ አይደለሁም። እንደዚህ ወይኔ እንደዚህ ምናምን እኔ እመቤቴን አታውቁኝም። ይሄንን ትብላ ይህ አላጠግብ ካላት ይህን ትጨምር፣ አልጠግቡም ካላት ይሄን ትጨምር። እኔ ሰው ቤት ማንንም አላብራራም፣ ራሴን አውቃለሁ። ትቺ ተበደልኩ ያለችዋ ሴትዮ እዚህ ቤት አምጧትኝ፣ ገዝት ላይ እስኪ እዚህ ቤት ትምጣና ከኔጋ ታውራ። እጠይቃታለሁ አጎታ ክስቶቼን የአክሶቼ ልጆች እንግዲህ በቅርብ ነው አይደል 14 ዓመት ማለት መዳኔ አባቴ ድረሱ በ14 ዓመት የመለይ ማለት ትልቅ ናት 14 ዓመት አይደል የአክስቴ ልጆች ስም አክስቴን አባቴ ስንት ወንድምና እህት ምናሀት እንዳለው አባቴ ስንተኛ ልጅ ለቤቱ እንደሆነ የአያቴ ስም እስከ አባቷ መቼስ ተጋብተን ኖረን አልካለች ይሄ ሁሉ ማስረጃን ይጠይቃታለሁ እዚህ ቤት ትምጣ እሷ አምጧት እስኪ አምጧት ልጄን አገናኙኝ መገናኘት አቃተኝ ሶሻል ሚዲያ ላይ ብላለቻው ገዝት ክፍት ነው ልካ ትግባ እስኪ ልካ ትግባ። እውነተኛ ሰው ከሆነ ፊት ለፊት ትግባና እኔ ጥያቄ እጠይቃታለሁ። እኔ ያደለው ልጅ ተብዬዋ ጥያቄ እጠይቃታለሁ። ቄቡቴክስታ እኔ ጥያቄ እጠይቃታለሁ። እኔ ቤት ደግሞ ካልፈለገች ወይ ሀቡ አንድ ነገር ላስቸግርሽ ነበረ፣ ካልከበደሽ ጥያቄ ልጠይቅሽ ነበረ። ከቻልሽ እሺ በይን፣ ካልቻልሽ ችግር የለውም። እሺ፣ ምን ታስቢያለሽ? ልጠይቃትና ሀቡ እንዳላስጨነቃ ብዬ ነው። እና እኔ ሙሉ ኮንፊደንስ አለኝ እኔ ቤታ በዚህ ዝም በይ ልለፈው ልለፈው ብዬ ነበረ ግን ለምን አልፈዋል? ይሄ ማህበረሰብ እየተዋሸ እድሜ ልኩን ለምን ይኬሄዳል? እድሜ ልክል ሰው እየለጠፈብኝ ይ ለፊ ለፊ ለፊ እያልኩኝ አሳልፍ ያለሁ። አሁን ግን በእንደዚህ ነገር አላልፍም። እቺ ተበደልኩ ያለችዋ እናት ተቸገርኩ፣ እኔ ቤታ፣ እኔ ቤታ፣ እኔ ቤታ ማለት ነው። በመጀመሪያ ደረጃ እናት እና አባቶች ወልዳችሁ እዚህ ምድር ላይ ያመጣችሁን፣ ለሌሎችም እናትና አባት ነው የምናገረው፣ እዚህ ምድር ላይ ያመጣችሁን እንድንኖር እንጂ እናንተን እንድንጦር አይደለም። እኔ አባት አሁን ተነስቶ ልጅ አረዳችኝ ቢል ገደል ግባ ነው የምለው። ልረዳህ አይደለም፣ ምድር ላይ ያመጣኝ ነው የምለው። ፍላጎቴ ሲኖረኝ ውስጤ ሲደሰት አባቴ ማስደሰት አለብኝ ስለው እንጂ ምረዳው እሱ ስለፈለገ ብቻ አልረዳውም። አባቴም ሁሉም ቤተሰቦች ያቆኛል። ሄዱና አጎቶቼን ብትጠይቁ፣ አጎቶቼ ልጆች ብትጠይቁ እኔ እንዲህ አበቃችሁ ሰው ምናለኝ የምል ሰው አይደለውም። ጨካኝ ነኝ። ሂዱና ጠይቋቸው። ድሬዳዋ ሂዱና ጠይቁ። እንግዲህ ድሬዳዋ ነው ምትሉት። ቆራጥ ነኝ እኔ። አባቴ የሆነ እንኳን ማለት ነው ልጅ አረዳሽኝም ብሎ ቢታዘበኝ ፍላጎቴ አይደለም። ቢቀየመኝ ተቀየም ብዬ የማሳልፍ ሰው ነኝ። ረግጬ የሚሄድ ነኝ እኔ። ፍላጎቴ ውስጤ ሲኖረኝ ነው እንጂ የማደርገው፣ እዚህ ምድር ላይ ስላመጣኝ ብቻ ቁጭ ብዬ አባቴ ለጦር አይደለም የመጣሁት። አባቴ ያለውን ላደርግ አይደለም የመጣሁት እኔ ቤታ ነኝ። እንደናንተ አባቶች እናቶች ስል በማስመሰል አይደለም። ወይኔ መረዳት አለበት እናት መረዳት አለበት አባት የምል አይደለሁኝ አስመሳይ ኦኬ ክፈች እና ላኪ። እሽሽሽ ሀቡን አገኘኋት። ጥምጣውጥን ምስላል። ሀቢ ዛሬ ቦታ ላይ ነው ያለሁት ውዴ። እንዴት ነሽ ስል እንደዚህ ብለሪ ነገር ነው ውዴ። መብራቱ አቅጣጫ ነው መሆን ያለበት ቤታ። እንዴት ማለት? መብራቱ ፊትሽ ላይ ነው መሆን ያለበት ከጀርባሽ ሳይሆን፣ ወይ ከጎን ሳይሆን መብራቱ ነው የሚታየው መብራቱ አሁን ልጅ ሊሆን ዳሆንኩኝ። ሁለተኛ ሰው እኮ እናንተ ስለማትሆን ያዝ ማስመሰል አልወድም። አስመሳይ አይደለሁም። አላስመስልም። እናንተ እንድትወዱኝ ወይኔ ቤታዩዋ ምስኪን እንድትሉኝ አላረግም። ስሜቴን ነው ማዳምጠው። የማልፈልገው ነገር ካለ አልፈልግም ነው፣ የምፈልገው ነገር ካለ እፈልጋለሁ። አራት ነጥብ። አበደን እናንተ እንደምትፈልጉት ማሽቃበጥ አልወድ፣ አስመሰል ወይኔ ምናምን አለም። ሀቡዬ እንኳን መጣሽ ይልሽ የሆነ ነገር ነበረ ይህን ላይ ትላብረው መብራት ሁሌም ከስልክሽ ጀርባ ይኸውልሽ፣ እዚህ ጋ ነው መሆን ያለበት። ቤታ ፊትሽ ላይ ነው መብራት ያለበት። ከጀርባ ያለውን አጥፊው፣ ከጎን ያለውን መብራት አጥፊው፣ ከዚህ ጋር እየመጣ ያለውን መብራት አጥፊው። እሱማ ስልኬ ተሰብሮ ነው አቢባ። እኔ እኮ መብራት ከዚህ ጋር ከዚህም ከዚህም ለኮሳሽ መሰለኝ። ስልኬ ተሰብሮ ስልኬ ተሰብሮ ይኸውልሽ አቡ፣ እንደዚሁ ስልኬ ተሰበረና ማለት ነው ይሄ ደግሞ በራብኝ። እኔ እኮ ላይት አልችልም አቦ አይኔን ምደይቀ ራሱ መግለጥ። እንደዚሁ አሪፍ ነው፣ ኪሽ ላለ መግለጥ ቢት ኦኬ እንደዚህ ነው። እሺ በቃ ስልኬ ስለተሰበረ ለዛ ነው አቦ ግማሽ የሚታየው። ኤኒዌይ ሀቢባ፣ ምን መሰለሽ፣ የሆነ እዚህ ቲክቶክ ላይ ምናምን አንዳንድ ነገር ተብሎ ነበር ምናምን፣ ኢግኖር አድርጌው ነበረ፣ ገባሽ ላይክ። እኔን አይመጥነኝም ስለውሸት ወሬ ቁጭ ብዬ ሳወራ አልገኝም ብዬ ነበር። ለምን አንድ ሰው ካየሽ አንቺ ቤት አፋልጉኝ ከመጣ ወዲያው ቪዲዮን ይከፍታል። ወዲያው ቪዲዮ እዛው ጋ እናትም ይጥፋ ልጅም ይጥፋ ላይቭ ላይ ከገባ ልጅ እንፈልጋለው ወይም እናቴ እንፈልጋለው ካለ ወዲያው ቪዲዮን ከፍቶ ነው የሚናገረው። አረን ሀቢባ አሁን ያየሁት ነገር ምን መሰለሽ፣ የሆነ ሰው ቤታ እናቷን አረዳ ምናም ብሎ ይዞ መጣ። ወዲያው ቪዲዮ አልከፈተች። ዛሬም አልከፈተች፣ ትከፍታለች፣ እናመጣለን መጣለን። በቪዲዮ ነው የሚባለው። አንድ እናት ጠፋች፣ ልጄ ካለች ፍላጎት ካላት ፌስቡክ ላይ አያት አለው ልጄን ነው የምፈልገው ካለ ቪዲዮዋን ከፈት አድርጋ ጊዜ መጠበቅ አይጠበቅባትም። ዛሬም አልመጣችም፣ በቪዲዮ ትናንትና አልመጣችም፣ ከትናንት ወዲያ አልመጣችም፣ በቪዲዮ ገባሽ። እናት የሆነ ሴት ከሰማ ሰው እውነት የኔ እናትች ሴት ብትሆን ቪዲዮዋን ክፍት አድርጋ መጣለች። እኔም እንደዚህ ባለጌ አይደለሁም። እናት ደረጃ አይደለም እኔ ውሻ ውሻ ለውሻ እንኳን ማለት ነው፣ ሀቢባ፣ ለውሻ እንኳን አንጀት የሚራራ ገባሽ? እንኳን አይደለም ለራሴ ስጋ ለባዳ ሞን ነኝ እኔ። ጨካኛለም ሰው በድሎኝ እንኳን ማለት ነው። ሲቸገር አይቼ ብዙ የረዳውን ገባሽ፣ ያናድደኛል። የውሸት ስሜት ስለጠፋ ማለት ነው። አንድ እንድታረግልኝ የሚፈልገው ነገር አለ። የሆነ ሴትዮ ፎቶዋ እየተፖሰተ ነው። አንቺ በዚህ ባፋልጉኝ ስላለች ጠይቄሽ፣ ምንም አላቅም አቦ ሶ አረንጓዴ ልብስ የለበሰች ሴትዮ አለች፣ የቤታ እናት ናት ያሉ። እሷ ሴትዮ እንድትመጣልኝ ይፈልጋለሁ። ጥሩ እኔ ፎቶ ላክልኝ እና ቪዲዮ ሰርቼ እንድሰሪልኝ ይፈልጋለሁ። አዎ ሰራለሁ ቤታዬ፣ ሰራለሁ። ግን አንድ ነገር ልንገርሽ፣ እኔ ኦፍኮርስ ቪዲዮ ሰርቼ ሴቷ እንድትመጣ አደርጋለሁ። አንቺ ላይ በጣም ብዙ ሰዎች ይቀናሉ እንጂ ዚስ ኢዝ ዩር ፐርሰናል ላይፍ፣ ማንም ምንም አያገባውም። አንቺን የምንወድሽ በማንነትሽ በባህርሽ፣ በቤታነትሽ ነው። ማንም ሁኚ ምንም ሁኚ ማንም የሚያገባው ነገር አይደለም። ቤታ እንዲህ ናት። ሰዋት ምንም ብትሆን ቤታን እንወዳታለን፣ ቤታ ስለሆነች። በባህሪዋ እስከወደደችን እስካከበረችን ጥሩ ስነ ምግባር እስካላት ድረስ እንወዳታለን። አንዴ ህዝቡ ወዶሻል፣ ማንም ሊያስጠላሽ አይችልም። ገባሽ? እስፔሻሊ ግን ሴት ሆናችሁ ሴት ላይ እንደዚህ በግሩፕ ተነስታችሁ የሴትን ስም ለማጥፋትና እንዴ፣ ሰው ዋጥናቷ ብታሆን ባታሆን ምን አገባችሁ? ሲሳር ፐርሰናል ላይ እኔ ሀቢባ በጣም እልከኛ ሰው ነኝ፣ በጣም እልከኛ። አሁን የሆነ ባ የሚመጣው ሰዎች ባደረጉን ነገር ለበጣም እልከኛ ነኝ። ላይክ እነዚህ ሰዎች አጠገቤ ቢሆኑ አይዳፈሩ፣ ሁለት ቦታ ሰንጥቂያቸው እጅ በቃ አላረ ለህግ አቃል ለምሰጥ እኔ በጣም እንትን ነኝ ሆነ እለ አለብኝ። ከዚህ በፊት ስሜን ሲያጠፉ ሲያጠፉ አቦ ኢግኖር አድርጌዋለሁ። ገባሽ አ አውሪ ትገሪ ነው የምር። በጣም ነው የሚደብረው በጣም አንድ ግለሰብ ላይ እንደዚህ በመንጋ በግሩፕ ተነስቶ ምናምን ፐርሰናል ላይፏን በርብሩ፣ እሷ እንዲናት እሷ እንዲናት እሷ እንዲ ምንም ናት ብትሉ፣ አንዴ ህዝብ ወዷታል፣ አይጠላት። የሁሉ ጥረት ህዝብ እንዲጠላት ነው። እናቷን ዚህ ሂሳር ፐርሰናል ላይፍ እናቷ ብትሆን ባትሆን ማን ምን አገባው? መብቷ ነው። አሁን ቤታ እንድትጠላ ከፈለጋችሁ፣ ሚዲያ ላይ ጥሩ ሰው ትመስላለች፣ በውስጥ መጥፎናት በውስጥ ሰው ትበድላለች፣ የሰው ብር ትበላለች፣ ወይንትን ትላለች ከሆነ ማስረጃ ምጣ። ከዛ ውጭ በፐርሰናል ላይፏ እናቷ እንዲህ ናት፣ አባቷ እንዲህ ናት። ሶ አንዲት ሴት እናቷ ሌባ እንኳን ብትሆን አባቷ ነብሰ ገዳይ ሆኖ እስር ቤት እንኳን ቢሆን አባቷ ያ አባቷ ነው፣ እሷ አይደለች የሚያደረገችው እሷ የምትጠይቀው እሷ ነብሰ ገዳይ ስትሆን አይደል? ነብሰ ገዳይ ናት ተብሎ ሰው። ዚያር ጀለሱ ፈር ኤግዛክትሊ ኦንሊ ጀለሲ፣ ሌላ ምንም አይደለም። ይሄ ቅናት ነው። አንድ ሴት ላይ ተነስቶ በግሩፕ ሆኖ አንድ አንድ ግጠሙ፣ ሁላችሁ በግሩፕ ግን ይደብራል። የሰው ፐርሰናል ላይፍ በርብሮ ደግሞ እናቷ አባቷ እህቷ ወንድሟ ልጇ ገለመላ እያሉ ግን የሰውን ፐርሰናል ላይፍ ማውጣት ይደብራል። ስትገቡ እርስ በእርስ ብተሙ። አቡ ሶሪ፣ ስልክ እያወሯ ነበር እና፣ አቡ ይህ እኔ በጣም ልከኛ ስለሆንኩ አሁን፣ አንዳንድ ሰው ወይኒያ ላይ ስሜታዊ አረግናት፣ ላስያዝናት፣ ያዝናት፣ አስለቀስናት፣ ጀግናን ምናምን ሊሉ ይችላል። እኔ ልከኛ ሰው ስለሆንኩ ነው። ገባች? የሆነ ከውስጥ ሽማ ሆነ አውጥተሽ ላደል አጠገቤን ሰዎች ቢሆኑ እንዴት እንደማደርጋቸው ኤኒዌይስ። ኦኬ ግድ አይሰጠኝም። አንቺ እንድታረጊልኝ የምፈልገው እኔ እውነት ማለት ነው እቺ ሴትዮ የውሸት አምጥተው እቺ አረንጓዴ ለበሰችው የማን አሁን እኔ ሰው መሳደብ አልፈልግም፣ ግን በቃ ተናድጄ ማዘር በክብር ይነፉ አልኳቸው። ገባሽ ምን ላርግ? የውሸት ሰው አምጥተው ምን አገባኝ እኔ እናቴ ላልሆነ ይረግጣታል አለውኝ። ግን እችን ሴትዮ እንድታፈላልግልኝ ነው በቃ የምፈልገው ገባሽ እንድታፈላል ጊዜ ለዚህ ሰውዬ በውሸት እስከ መቼ ነው የሚሄዱት ሀቢባ ገባሽ አይኖ ቅናት አለ ምቀኝነት አለ እኔ ላይ ላይ ስገባ ሰው እንደሚይዝባቸው አቃለው ሰው እንደማዝናና ሰው እኔ ጋ የፈለገ ልዕልት ቢመስሉ እንኳን እኔ ጋ መወዳደር አይችሉም በቃ አትችሉም ሰው ሰው የሚፈልገው የናንተን ማማር የናንተን ሰውነት የናንተን መኳኳል የናንተን ማሽቃበጥ አይደለም ልባችሁን ሰው አቀባበላችሁን ላይቭ ላይ የምታደርጉት የምታዝናኑትን ነገር ነው የሚያዩ። በጣም ነው የምትቀኑብኝ። አስረግጬ የምነግራችሁ ይሄ ቅናት ነው በሽታ ነው። የውሸት የሰው ስሜ ያክል ማጥፋት እኔ ግኖር አድርጌው ነበር ሀቢባ፣ በቃ ትቼው ነበረ። ገባሽ ግን እች ሴትዮ ሴትዮ አሁን ለምሳሌ ልጅ ይኖራታል፣ እናት ትሆናለች፣ የውሸት ማለት ነው። ጤነኛ ሰው ልትሆን ታመመች፣ ተራበች እያሉ የሰው ሰው እያመጡ እየለጠፉ ከሚሆን እነዚህ ሰዎች መዋረድ አለባቸው። በቃ ሀቢባ ሊበቃ ይገባል። የውሸት እያመጡ ሰውን የሚወነጅሉ ከሆነ እኔ ካልቆምኩ ለራሴ ሀቢባ ማን ነው የሚቆምልኝ? ኦፍኮርስ የሚወዱኝ የሚወዱኝ ሰዎች አሉ ሰዎች አሉ ለእኔ የሚቆሙ ሰዎች አሉ። ምናልባት ኤአይም ሰርተው ሊሆን ይችላል። አይ ዶንት አላውቅም። ኖ መድኃኒዓለም ነው የሚያውቀው። ገባሽ አሁን አሁን ላይ ኤአይ ነው ነገር አልፈልግም። ኤአይም ሰርቶ ሊሆን ይችላል ገባሽ? ቀላል አሁን ሀቢባ እንጂ ሀቢባ የሆነ ነገር አርጊ በእናትሽ። ማምጣት ይቻላል፣ ማምጣት ይቻላል። ይሄንን ይሄንን ባረንጓዴ እኔ ደግሞ የምፈልገው በአረንጓዴ ልብስ ያለችውን ኤአይ መሆኑን አጣሩልኝ። አንድ ሁለተኛ ነገር ሀቢባ ቪዲዮ እንድሰሪልኝ እፈልጋለሁ። እቺ የተባለችው ሴትዮ መምጣት አለባት። አንድ ሁለተኛ ነገር ደግሞ እቺ ነጭቅ አልጋ ሄዳ የገባችዋ ሴትዮ ቤቴ ክፍት ነው፣ ትምጣ። እኔ ቤት እንግዲህ ተበድያለሁ ብላለች አይደል? ትምጣ እኔ ቤት። እኔ ቤት አልመጣም ካለች፣ ሀቢባ አንቺ ቤት ሽንክፈችልኝ፣ ትምጣ። ዘር ማንዘሬን ትጠይቅልኛለች ብላይ፣ ዝም ብሎ እኮ አለም ስሜን ከነ ስሜ ከነ ያቴ ከነ እቻውን የተባለችው ሴትዮ እንግዲህ ካልፈረ በቪዲዮ አልመጣችም እስካሁን። ጀግና ብትሆን የእውነት የተበደለች እናቴን እናት ሆና ቢሆን ኖሮ ትመጣ ነበር። አንደኛ እምነትንም ምንትንብላለች የውሸት በእምነት ሄዳለች። እኔ እናቴ ሙስሊም ናት ገባሽ? ሀቢባ ማዘሬ እንኳን አይደለም ፊቷንም አታዩ። ገባሽ? ድሮም ነው የምናገረው። ቲክቶክ ላይ የሚያቆኝ ሰዎች ከሆነ ለሀቢባ ከዚህ በፊት ምላንጫ እናቴ አይኗ ብቻ ነው የሚታየው። እንኳን አይደለም ኒቃብ ነው የምትሉት፣ ምንድን ነበር? ኒቃብ ነው የምትለብሰው ማዘሬ ገባሽ? እጃዋን እንኳን ማለት ነው ጓንት ግራብ ነው የምታደርገው፣ እንኳን ፊቷ ይታይ ማለት ነው። ሙስሊም ናት እኔ አውቃለሁ። ለእነሱ ማሳመንም መሄድ ምርቀት አያስፈልገኝም። በዚህ መንገድ የዋሸችዋ ሴትዮ ማለት ነው መምጣት አለባት። ሀቢባ ለሌላ ጊዜ ምንዲ ገንዘብ እየተከፈለ ስንት ስንት ወንጀል ስትሰራ የነበረ የሴትዮና ማለት ነው ነው እኔ ቪዲዮ ሰራለውኝ ነገር ፎቶ አለጠፍ ቪዲዮ ሰርቶ እባክሽ ነይን ተበድያለሁ ብለሻል። በደሌሽን ሰማ ነው ላት አለን መጣት ሀቅ ካላት ትምጣ። አመጣቅናት ማለትፈትቪዲዮ ትክፈት ቪዲዮ ትክፈት። ጥያቄ ነው የጠይቃታለሁ እንድትመልስልኝ እንፈልጋለን። ገባሽ የእውነት እናቴ ከሆነች መቼስ የአባቴን ስም ታውቃለች የአያቴን ስም ታውቃለች የአክስቶቼን ስም የአክስቶቼ ልጆች ስም። አስራ አራት ዓመት ማለት አቡ ቀልድ አይደለም። አንድ እናት በአስራ አራት ዓመት ስልተው ነብስ አውቀው ብዙ ነገር ታውቃለች ቤት ውስጥ ያለውን ገባሽ። አባቴን ስንተኛ ልጅ እንደሆነ ይሄ ሁሉ ነገር መጠየቅ እኔ የምፈልገዋለሁ።

ከይ የምትሉ ሰዎች ለምንድን ነው የሚተወው? ምስጥራችሁ እንዳይወጣ ጉዳችሁ እንዳይወጣ ሴራችሁ እንዳይወጣ ለምን ሲባል እኔ ቤት ታልፈራውት እኮ አለው ባለቤቷ እኔም፣ ፍለፊት እቺ ሴትዮ ነጭ ቀማል ቤት የገባችው ሀቢባ፣ እኔ እግዚአብሔርን ግራ እስኪገባኝ ማለት እናት የሆነ ሰው እኮ የዛን ሰዓት ቪዲዮ ይከፍታል። ለምን ነጋ እመጣታለሁ በቪዲዮ ነጋ? ለምን ሜካፕ ተቀምታለ የምትመጣው ተኳኳላለች። ምንስ ድራማ ነው? ምንድን ነው የምታወ? በምረም ፌስቡክም ተጠቃሚ አይደለሁም አቢባ ፌስቡክንም ፌስቡክ ላይ ሁሌ አያት አለው ብላለች። ፌስቡክ ላይ ሁሌ ካየችኝ ስልክ አላት። እንግዲህ በእርግጠኝነት ስልክ ስላለኝ በደወለችበት ስልክ መግባት ትችላለች። በተደወለበት ስልክ ማለት ነው መግባት ትችላለች። እኔ የዚችን ሴትዮው ውሸት እኔ ነኝ የማጋልጠው። ትምጣና አቢባ ቤት ይታል ያንን ነው የምልህ እኔ ግዴታ ያቺ ሴትዮ ቤት ነው የምመጣው አልፈልግም ሀቢባ ቤት ብትል ውሸት ነው ለምን እናት ከሆነች የትኛውም ቤት ትገባለች የትኛውን ቤት ትገባለች እናት ከሆነች የትኛውም ቤት ሀቢባን ቤት ይሁን ጂኒ የሚው ጋር ነው የሚውን እኔን ለማውራት የትኛውን ቤት ትገባለች ነገ ስለማውቀው ነው ሀቡም እንደሚሄድ ሀቢባ ቤት አልገባም እኔ እዚህ ነው እዚህ እንትናናት ያገኘችኝ። እንትናል የሚባል የለም። የትኛውን ጮሮሮ ገደል እንኳን ብገባ እኔ ለእኔ ነው አይደለ? እውነት ልጇ ልጇናት አይረተባለችው ለእኔ ስትል ትመጣታለች። ያንን ነው ምለው። ሀቦ ስሪ በጣም ስለተናገር ችግር ነው ቢታይ። እናት ለልጇ ምንም ትሆናለች። እናት ለልጇ የትም ትሄዳለች። እናት ልጇ ለማዳን ሰውቤት እንኳን ትሄደ ለን እናት ለልጇ የትም የትም ቦታ ትሄዳለች። እውነት እናት ነው ካለች ህንጣ ብርታ ታናገር ግን እናንተ ለመወደድ እናንተ ለመወደድ ቤታዬን ማስጠላት አይጠበቅባችሁም። እናንተ እንድትወደዱ ቤታ መጠላት የለባትም። ቤታ ሳትጠላ እናንተ በራሳችሁ ነገር መጥታችሁ መወደድ ትችላላችሁ። ገባችሁ? ከነልዩነታችን መዋደድ፣ መከባበር እንችላለን። እቺ ልጅ አንድ ሆና ብቻዋን፣ እናንተ በግሩፕ ሆናችሁ ይሄን ያህል ማጥቃት፣ ከዛም አልፋችሁ ከሚዲያው ነገር አልፋችሁ ፐርሰናል ላይፍ ቤተሰቦቿን፣ ዘርማን ዘሯን ለማጣራት መጎርጎር መሄድ በጣም አሳፋሪ አፀያፊ ነገር ነው። ስትገጥሙ ደግሞ ፊት ለፊት ባለው ነገር አንድ ለአንድ ሆናችሁ ሆናቸው ግጠሙ። ምንድን ነው? በግሩፕ በጣም ይደብራል። ይሄ የፈሪ ስራ ነው። አንድን ሰው በግሩፕ ሆኖ እንደ ማጥቃት የሚያስጠላ የሚያሳፍር ነገር የለም። አንድን ሰው ስትገጥሙ አንድ ለአንድ ግጠሙ። በግሩፕ እኔ የሚሰበሰቡ ምናም እንዳልቻሉ እንኳቃለሁ ዘጠኝ ናቸው። እዚህ ቲክቶክ ላይ ቀን ከሌሊት ስለኔ የሚያወሩ የኔን ጥላቻ የኔን አውቃቸዋለሁ። ዘጠኝ ናቸው ሲቆጠሩ፣ ዘጠኙም ደጋፊ አላቸው። የዘጠኙም ደጋፊ እኔ የማነቃነቅ አልቻሉ። ምንድነው ያደረጉት አሁን? የውሸት ቤተሰብ ምናምን እንኳን እኔ አይደለም ለቤተሰብ ለአንድ ውሻና እንስሳ ማሳድግ ነኝ። አቦ ገባሽ እንኳን ጭካኔ እንዴ? ለማንም ለማንም እዚህ ቲክቶክ ላይ ለማንም አይደል እንዴ እንትን የምለው ማንንም። እንኳን በፊት እንኳን በፊታቸው እንኳን ማላቃቸው መተው ቴክስት እንኳን አድርገው ቤታር ጂን ሲሉ አካውንት ተቀብዬ እኮ ምሰጥ ነው ማላቃቸውን ሰዎች ማለት ነው። እንኳን አይደለም ለኔ ለገንዘብ ልሳሰጥ ግን ይሄንን ትቾ ነበር። ሀቡ ማርያምን ነው ምልሽ። ትቾ በቃ ዝም ብዬ ነበር። ግን ለምን እነዚህ ሰዎች መዋረድ አለባቸው? የውሸት መዋረድ የውሸትን፣ የሰውን ስም ሲያጠፉ ለምንድን ነው ይሄን ያክል ሰው ዝም ያላቸው? ጠያቂ የለም ወይ? ከዚህ በፊት አቡ የሆን ነገር በስሜ ሲያጠፉ ኦኬ፣ ያለ ማረጃ ያለ መረጃ አጠፉ፣ ኢትዮክ ይሁንላቸው ብዬ አልፈለም። በእንደዚህ አይነት ነገር ግን ሲገባ ግን፣ የውሸት ቤተሰብ ምናምን ተብሎ ብሎ ሲገባ ግን ዝም ብዬ ቁጭ ብዬ ማየት የለብኝም። በቃ ህዝቡም ጠያቂ መሆን አለበት። እና ኮኔ ወዲያው እዛው በቪዲዮ ትውጣ ገባሻር። ያመጣጫትም ሰው ሴትዮ ስልክ ይላትም ከተባለ ትግዛላት ሷር ልጅ አመጣጫት ገዝታላ ታስገባት ትክክል በቪዲዮ መውጣት አለባት። ህዝቡ ሁነታው ማወቅ አለበት። የአብባ ታሽቃብጪ ምናምን